ሰላም ወዲ ቻናል ቤተሰብ ተከታታዮች አሁን እየወጡ ያሉ የህወሓትና የኤርትራ አሰላለፍ እንዲሁም ደግሞ ህወሓት ቀብሮት የነበረውን መድፍ አሁንን እየቆፈረ እያወጣ የተንቀሳቃሽ ምስሎችም ተመልክተናል። እንቅስቃሴው እንግዲህ ወደ አፋሪ እያደረገ ይመል እየተመለከትነ ነበር። አሁን በግልጽ እየለየለት የመጣ የኃይል አሰላለፍ ጉዳዮች አሉ። እነዚህ ጉዳዮች በዋነኛነት የምንዳስስ ነው። እንዲሁም ደግሞ የፋኑ አሰላለፍ ከማንጎን ይሆናል። ጥምዶ ህወሓት ከኤርትራ ጋር ጥምዶ ፈጥሯል። የህዋት ዋናነኛ ታላቋን ትግር መመሰረት ነው። ኤርትራም ስትገነጥ ታላቋን ትግር ታላቋን ኤርትራ መሰረታሉ ብሎ ነው የተገነጠለ። ነገር ግን አሁን እየተመለከተ ነው ያለው የ30 አመት እና ከዛ በላይ የስልጣን እየማገጠ ይገኛል። ታላቋን ኤርትራ ሲመሰረት አላየንም። እንደ በኢኮኖሚ በአለማችን ከደቀቁት አንዷ ኤርትራ ሆና እየተመለከተ ነው። የህዋቱን ፖለቲካ ከዚህ የተለየ አጀንዳ የለውም። እድሜ ልኩን በስልጣን የመማገጥ አባዜ ያለበት ነው። ለዚህ ደግሞ ለትግራውያን አሁን እየሰበከ ያለው ታላቋን ትግሬ እንመሰረታለን የሚል አባዜ ነው። ታላቋን ትግሬ ለመመሰረት ደግሞ ግልጽ አመላካች ጉዳዮች ልንገራችሁ። በተለይ ለአፋን ነው ታጥቆ ለሚንቀሳቀስ ለአማርን ቆርቋራል ለሚሉት እና አጠቃላይ ለመላ ኢትዮጵያውያን ማለት ነው። ታላቋን ትግራይ ለመመስረት ግድ ተስፋፊነት ያስፈልገዋል። ለዚህ ደግሞ ወልቃይትና ራያ መጠቅለል ነው። እነሱን ካልጠቀለለ የመገንጠል አቅም ረብ ቢስም አይሆነውም አይኖረውም። አቅም መቶ በመቶ አይኖረውም። ለምን እንደማይኖረው ወደ ሱዳን የሚያዋስነው ቦታ ማግኘት አይችልም። ኤርትራ ጋር ያለው ሁኔታ ደግሞ እንደማይቀጥል ያውቃል። ሻቢያ ግድ አማራጭ ስለሆነባት ነው ጥምዶ የጀመረችው እንጂ አህዋት ጋር የመቀጠል ምን ፕሮግራም የላትም። ስለዚህ ሻቢያዎችና ኤርትራዎች ጠንቅቀው ያውቃ ሁለቶች ስለዚህ አብረው እንደማይቀጥሉ ስለሚያውቁ ግድ ኤርትራ ሱዳንን የመያዝ ፕሮግራም አላት። እሷን ለመያዝ ደግሞ ግድ ወልቃይትን መጠቅለል አለበት። ወልቃይት ለመጠቅለል ደግሞ ግድ አማራ ላይ ጦርነት መክፈት ያስፈልጋል። ለዛ ነው የመጀመሪያውን ጦርነት የከፈተችው በአፋር ላይ። በአፋር ላይ በነፃ ውጭ መሬት የጌታቸው ረዳን ታጣቂ እሱን ለመምታት የሚል ሽፋን ቢሰጡትም ዋነኛ ዓላማው ግን። ከዛ በመሆን ወልቃይትና ራያን ለመጠቅለልና ትንኳሳ ለማድረግ ለዚህ ደግሞ ኮሎኔል ደመቀ ዘውዱ መግለጫ ሰጥቷል። መግለጫ የሰጠው ምንድነው? አፋር ላይ የተጀመረው ትንኳሳ ለኛ እንደሆነ ግልጽ ነው። ስለዚህ ትናንትና የሚያስጠብቅነኛንን አሁን ለማስጠበቅ ዝግጁ እንደሆነ ገልጿል። አሁን የኃይል አሰላለፉ ግልጽ የሆነ የመጣበት ሁኔታ ነው። ዋነኛው ቁም ነገሩ ቁም ነገሩ የኃይል አሰላለፉ አሁን ቢጀምር ፋኖ የሚዋጋው ለማን ነው? ለህዋቶች ከሆነ ከመንግስት ጋር ሊዋጋ ነው። ህዋቶች የሚዋጋና ወልቃይት ጉዳይ የሚያስጠብቅ ከሆነ ግን ግድ ከህዋቶች ጋር መዋጋት እንዳለበት የሚያመላክት ጉዳይ ነው። ስለዚህ ፋኖ አሁን ያለበት መክትማሙ በግልጽ መግለጫ ሰጥቷል። ህዋት ተኩስ የምትከፍት ከሆነ ግድ እሷን እንዋጋለን ሲል ነው ግልጽ አድርጎ መግለጫ የሰጠው በግልጽ ትንኮሳ የምታደርግና ጦር የምትከፍት ከሆነ ግድ እሷን እንዋጋለን። ይህም ማናደርግ ከሆነ ጣሊያንን መልስ ጣሊያ እየተዋገን መሆኑን አስታውሰው ምኒልክን የጠቀሱበት ሁኔታ ነው የተመለከት ነው። ምኒልክን እንደመውጋት የኢትዮጵያን ህዝብ እንደመውጋት ነው ብለው የተናገረ። ስለዚህ ትናንትና በአማራው ላይ ጀኖሳይድ የፈጸመውን ዛሬም ለሱም የምናደርገው ውጊያ አይኖርም ከጀመሩ እነሱ ራሳቸውን እንወጋቸዋለን ሲል ነው በግልጽ የተናገርበት። ስለዚህ ታላቋን ትግሬን መሰረታለን የሚለው ይሄ የፖለቲካ ሽፋን ነው፣ ዋና ዓላማው ግን በስልጣን መማገጥ ነው። ታላቋን ኤርትራን እመሰርታለን ብሎ ኤርትራ ተገነጠለች። ዛሬ ኤርትራ የት ደረሰች? የት ያደረሷት? ዋና የፖለቲካ ሽፋን ነው እንጂ በስልጣን ለመማገጥ ነው የሚጠቀሙበት። ስለዚህ ትግራዮችም አማሮችን መንቃት ያለብን ምንድን ነው? በጥቂቶች ፖለቲከኞች ህዝብን ዋጋ ማስከፈል የለብንም። ግልጽ የሆነ የመጣበት ይህ ነው። ግልጽ ስልጣን ኮ ተሰጧቸው ነበር። እነዚህ ህዋቶች ከትግራይ ክልል እስከ ፌዴራል ደረጃ ስልጣን ተሰጧቸው ነበር። እሺ ለትግራይ ምን ጠቀሙ? ለኢትዮጵያ ምን ጠቀሙ? እሲ ግልጽ አድርገን እናስምረው። ህዋቶች ምንም የጠቀሙት ጉዳይ የለም። እነሱ ዋነኛ አላማቸው በስልጣን መማገጠ ለዚህ ደግሞ ለዚህ ደግሞ ከትንሽ ብሔራቸው በትግራይ ደም እየነገዱ በትግራይን ታላቅን መሰረት ላለን ታገል እያሉ የተፈናቀልከው በትግራይ ጄኖሳይድ ላይ የተፈጸመበት ፌዴራል መንግስት ነው እያሉ ተፈናቀሽ ወደ ቀያችን መልስ እያሉ እንደዚህ አይነት ሰበብ እየሰጡ ነው እያስጨረሱት ያሉ እያስጨረሱት ያሉ አሁን ኮ የተፈናቀሉት መመለስ ይችላሉ። ዋነኛው ግን ተመልሰው ወደ ቀያቸው ጦር ነው የሚያውጭ ከሆን መልሰው ራሳቸውን እየበሉት ነው የሚገኘው። አሁን የተ ከዚህ ዘብ በነ ኮሎኔል ደመቀ ዘውዱ የሚመራው ዋነኛ አጀንዳው ህዋት እግሩን እንዳያስገባ ነው እንጂ ከትግራይ ህዝብ ጋር ለም ትልቁ ትግል ያለው ህዋት ግን እግሩን ማስገባት የለበትም የሚል አጀንዳ ነው። እነሱ ግን ተፈናቃዮች ይመለሱ የሚል አባዚ የሰጡበት ዋነኛ አላማ። አስታጥቀውን ማስገባት ስለፈለጉ እንጂ ሌላ አጀንዳ ስላላቸው አይደለም። የተለየ አጀንዳ እዛው አይደለም። ለዚህ ነው ተፈናቃዮች እንዲዘገዩ የሆነበት ምክንያት እንጂ ነገዛሪ ሳይል መግባት ይችላሉ። ሰፊ ኢትዮጵያ ኮባይ የቆዳ ስፋት አንሶን አይደለም። የልማት ቦታ አንሶን አይደለም። ዋነኛው ጠማማ ና ጠማማ የፖለቲከኛ ሴረኞች ህዝብን እንደ ቆሎ እያገላበጡ ስለሚገኙ ብቻ ነው። ለዚህ ነው መንግስት ተደጋጋሚ ሰላም ጥሪ የሚያቀርቡ እንደራደር፣ እንነጋገር፣ አብረን ኢትዮጵያን እናልማ የሚሉ ፋኖች በይዞይ ሳከንበሉ ሳከንበሉ ለወልቃይትና ራያ ጉዳይ ለማህረዝ ምትታገሉ ከሆነ አሁን ያለው የፖለቲካ አሰላለፍ ከመንግስት ጎን መሆን ብቻ ነው የሚጠቅማችሁ። ለትግራይ ወጣቶችም ህዝቦች የሚጠቅመው ይህ ነው። ከመንግስት ጎን ብቻ መሰልፍ ነው። የህዋትን አመራርና የህዋትን አጀንዳ ወይም አሁን ያለው የትግራይ ጊዜ አስተዳደም ትከተል ከሆነ መልሶ ሁለተኛው ሰሜኑ ጦርነት ሊደግምላቸው እንደሆነ ግልጽ እየሆነ የመጣበት ሁኔታ አመላካች ነው። ለዚህ ወደድን ጠላንም፣ በተለይ ለአማራ የሚጠቅመው ከመንግስት ጎን መሰልፍ ነው። ከዋት ጎን ብትሰልፍ አሁን ከህዋት ጎን ሰለፍ ኢቨን ይህ መንግስት አሁን አውቶማቲካ የለም ብለን ብናስብ ይህ ጦርነት ቀጥታ የሚቀጥለው ከማን ጋር ነው? ከአማራ ህዝብ ጋርና ከሀዋት ጋር ሀዋት ጠቀልላን ይቀጥላል እስከ ጎንደርስ እንደውም እስከ ባህረ ጫፍ ሊመጣል ይችላል። ይህ ግልጽ ነው። ዋና ትልቁ አላማቸው ያ መገንጠል ነው። ለዚህ ደግሞ የአማራ መሬት ያስፈልገዋል። የአማራ መሬት ስለሚያስፈልገው ደግሞ ዋነኛ ምንድነው ፋኑ መጥረግና መምታትና የአማራን ህዝብ መጥረግ መምታት ነው። ስለዚህ ፋን አሁን እየታገልከ ያለው ለህዋት መሆኑ በግልጽ ሊሰመርበት ያስፈልገዋል። ስለዚህ ስለዚህ ይህን ለማስቀረት ካስፈለገ የህዋትን ወራሪነት ለማስቀረት ካስፈለገ የትግራዊያን ወጣቶች ህይወት ለማዳን ካስፈለገ ህዋትን ማስወገድ ነው። በቃ ይሄ ነው። አዋት ከስሩ ማስወገድ ታጥቆ ያለው ማንኛውም በሀሳብ ልዩነት ነው፣ በሰላማዊ መንግስት ችግሮች መፍታት ከዛ ውጭ ሌላ መፍትሄ በፍጹም የለው። አራት ነጥብ ከዚህ ውጭ ሌላ መፍትሄ ሊኖሩ አይችልም። ውድ ቻናሎች በሌላ መረጃ እስክንገናኝ መልካም ሁሉ እንዲሆንላችሁ ኮዲ ተመኘው።